አንጋፋው የመዝሙር አቀናባሪ ዕንቁ ግርማ በዘማሪዎች ሰርፕራይዝ ተደርጓል። ስለ መሆኑስ ይህ አንጋፋ አቀናባሪ ማን ነው? የዋለውስ ሁኔታ ምንድን ነው? በማለትም ነው በርካቶችም ጥያቄ ያነሱ ያሉት። በሙዚቃ ዓለምም ወይ በዝማሪ ዓለምም ከጀርባ ሆኖ ሙዚቃዎችን ሲያቀናብሩ የነበሩት ሰዎች ብዙ ጊዜ በህዝብ ዘንድ አይታወቁም። ምን ያህል ሚናቸው እውቅናቸው፣ በርካቶች አይረዱትም። ሌት ከቀን ደከመኝ ሰለቸኝ ሳይሉ ሳይታክቱ የሚሰሩት በተለይ ብዙ ትግል በማድረግም ነው። ብዙ ጊዜ ድምፃውያኖች ለሙዚቃ ወይም ዘማሪዎች ወደ ስቱዲዮ ስመጡ ብዙ ጊዜ አዳዲሶች ናቸው። ከሪትም ጋር ለመሄድም በጣም ይቸገራሉ። አብዛኛውን ጊዜ ግጥምና ዜማ ከማዘጋጀት ውጭ ያን ያህል በቂ እውቀት ላይኖራቸው ይችላል። አቀናባሪዎች ግን ከጀርባ ሆኖ እንዲ አድርግ በዚህ ካርቅ በዚህ እንዲ እያሉ ብዙ ነገሮችን ያስተምራሉ፣ መንገድንም ያሳያሉ። ታዲያ ወሳኝ ሚና የሚጫወቱት በአድማጭ ጆሮ ያ ድምፅ እንዳይጎረብጥ አድርጎ የሚያቀርቡትም እነሱ ናቸው። ድምፃውያኖችን ወይም ዘማሪያኖችን በጣም በሚገርም ሁኔታ ልዩ መንገድ የሚያሳዩት እነሱ እንደሆኑ ጭምርም ነው ያልተነገራቸው በርካታ የሙዚቃ አቀናባሪዎች። ታዲያስ ዕንቁ ግርማ ማን ነው? አቀናባሪ በፕሮቴስታንት እምነት ተከታዮች ዘንድ በጣም ብዙ አሻራዎችን ያሳረፈ ድንቅ አቀናባሪ። በርካቶችም ይህ የእግዚአብሔር ስጦታ ነው፣ በማለት በርካቶች ሲገልጹም ተስተውሏል። በተለይ ዘማሪዎች ስለሱ በደንብ ያውቁታል። ውሌታው ምን እንደሆነ እጅግ የተጫወተው ሚና ምን አይነት እንደሆነ አልዘነጉትም። አንጋፋ እየተባሉ ዘማሪዎችን ሲያቀናብር መዝሙሮቻቸውን ስሰራ ሲያቀናብር የነበረው እሱ ነው። አሻራውን ያሳረፈው አብዛኛውን ድርሻ የወሰደው ማለት ይቻላል ብዙ ያልተነገረለት ዕንቁ ግርማ በማለትም ነው። ዕንቁ ግርማ ማን ነው ስለመሆኑ በማለት በርካቶቹም ሚዲያ ላይ ሲዘዋወር ለመመልከት ችሎ ነበር። ተወዳጁና የተከበረ እንደሆነ ጭምርም ነው። በተለይ ዘማሪዎች ያውቁታል። የሱን ሁሌታና አስተዋጽኦ ምን እንደሆነ በደንብ ያውቁታል። ማን ከጀርባቸው እንደነበረ ያውቁታል። በጣም ይወዱታል ያከብሩታልም። በተለይ በዝማሬ ድርሻ ከእግዚአብሔር በታች እዚሁ በማቀናበሩ ደረጃ በሕዝብ ዘንድ በከፍተኛ ሁኔታ ለአድማጭ እንዲደርስ ወሳኝ ሚና የ ተጫወተው ዕንቁ ግርማ እንደሆነም ይመሰክሩታል። ታዲያስ ከነዛ መካከል አንጋፋው ዘማሪ ተከስተ ጌትነት በጣም ለየት ባለ መልክ ሆኖ ለሱ ያለው አክብሮት በተለይ የእሱን ዘማሪዎች አብዛኞቹን የሰራው ዕንቁ ግርማ እንደሆነም ነው የተናገረው። እስኪ የምናየውናል። በረከት ተስፋይም ስለ ዕንቁ ግርማ በደንብ በሚገርም ሁኔታ ገልጾታል። ዕንቁ ግርማ ምን ያህል አስተዋጽኦ እንዳበረከተ ለሱ ሮል ሞዴል እንደሆነ ነው በተለይ ሙዚቃ ነበር ዙሪያ። በረከት በዝማሬ ብቅ ከማለቱ በፊት በሙዚቃ ወይም በኪቦርድ ጫዋታ ነበር ወደ ህዝብ የቀረበው። ታዲያ ለእሱ ወሳኝ ሚና ወይም ተምሳሌት የነበረው ዕንቁ ግርማ ነበር እንደ ስልም ገልጾታል ዘማሪ ቤኪ ምን ያህል እንደሚያከብረውና እንደሚወደውም ነው። ምክንያቱም የዚህ ሰውዬ ዋጋ በጣም የላቀ ነው በማለትም ነው በርካቶች እየገለጹ ያሉት። በተለይ ዘማሪዎች ያቁታል፣ የሱን ሁኔታ ምን አይነት ሚና እንደተጫወተ፣ በተለይ ደግሞ የሙዚቃ ባለሙያዎች ወይም በሚክሲንግና የተለያዩ የስቱዲዮ ባለሙያዎች በደንብ እንደሚያውቁት ጭምርም ነው የእሱ የእውቀት ደረጃና ጥበብ ምን ያህል እንደሆነ ምን ያህል ወደፊት እንደሄደ ጭምርም በርካቶች ይገነዘቡታል። ለዚህም ነው አብዛኞቹ ከድምፅ ወይም ከዘማሪ በቀር ከጀርባ ሆኖ ማን ምን ሚና እንደተጫወተ አይረዱትም። አድማጮች ከዛው ከዘማሪ ወይም ከድምፃዊ ውጪ ስለ አቀናባሪዎቹ አይረዱ ትም ታዲያስ፣ እንቁ ግርማ የዋለው ውለታ በጣም አስገራሚ እንደነበረ ጭምርም ዘማሪ ተከስተ ጌትነት ከሰራቻቸው ስራዎች መካከልም ከዚህ ዝማሬውን ለማካፈል ወደዋል። እንቁ ግርማ ለተከስተ ጌትነት በቅንብር ከሰራቻቸው ስራዎች መካከል ተከስተ ጌትነት ቢመልኩ ገልጿል። ምን ምን እንደሰራለት ስሜታዊ ያደርጋል። ከእንቁ ጋር ብዙ ትዝታ ስላለን የኔ መዝሙሮች ላይ በተለይ ላይ በጣም ቁጥር አምስት ያሉት በጣም በህዝቡ ውስጥ ያሉ የጉባኤው ሚዘመሩ መዝሙሮች ምክንያት ብዙ ነው። በመቀጠልም ተከስተ ምክንያት ብዙ ነው የምለውን እንቁ ግርማ ከሰራቻቸው ስራዎች መካከል አንዱን ዘምሯል። እንቁ ግርማ ጋር አብሮ ጌታን አምልኳል። የእንቁ ግርማን ውሌታ ተናግረን አንጨርስም በማለትም ነው ተከስተ ጌትነት ያለው አብዛኞች የነ ምረት ትፋ የነ ቤቲ ተዘራ የነ ዮሴፍ በቀለ የተለያዩ የፕሮቴስታንት አንጋፋ ዘማሪዎችን መዝሙር ያቀናበረው እንቁ ግርማ እንደነበረ ጭምርም ነው ለሱም አሁን ሰርፕራይዝ በማድረጋቸው በርካታ ዘማሪዎች ደስ እንዳላቸው ጭምርም ነው ዘማሪ ቤኪ ና ዘማሪ ተከስተጌትነት በእንዲ መልኩ ለእንቁ ግርማ ሰርፕራይዝ አድርጎ ነበር ዕንቁ ግርማ በአሁን ሰዓት ያለበት ሁኔታ ከሕዝብ ዘንድ ለመረሳት ተገዶ ነበር። በጣም የሚያሳዝነው የፊቱ ሁኔታም እንደ በፊቱ አይደለም። ታዲያስ አሁን በሕይወት እያለ መድረስ ግድ ይላቸዋል። ምክንያቱም ዕውቅና ልሰጠ ይገባል። በጣም የሚገርመው ተቆጥሮ የማያልቅ ስራዎቹ በማለትም ሁሌታውን በምን እንመስል ሁኔታውን በምንድን ነው የምንመልስለት? በማለትም ነው ዘማሪዎች እየገለጹ ያሉት። ለብዙ ዘማሪዎች፣ ለዘማሪ አውታሩ ከበደም ወሳኝ ሚና ከጀርባ በመሆን ዘማሪዎችን በመስራትም የተባበረው ዕንቁ ግርማ ነበር። ለአብዛኛው ለፕሮቴስታንት ዝማሪዎች አብዛኛው የፕሮቴስታንት ዘማሪዎች በዕንቁ ግርማ እንደተሰሩ ጭምርም የእሱ የስራዎች ውጤት እንደሆኑ ጭምርም ነው የወጡት መረጃዎች የሚያሳዩት። ታዲያ እስከዚህ በፊትም በሙዚቃ ማቀናበር ስራ የምታወቀው ኤልያስ መልካ ለነተከስተገት ጦርነትና ለተለያዩ ለፕሮቴስታንት ዘማሪዎችም ሲያቀናብር ነበር። ታዲያ በህይወት እያለ ብዙዎች አልደረሱለትም ነበር። ዝምታ መርጦ ነበረ ያ ተወዳጁና ታላቁ አቀናባሪ ኤልያስ መልካ ያረፈው። ታዲያ ይህም ታላቁ አቀናባሪ ዕንቁ ግርማ በህይወት እያለ ልመሰገን ይገባል፣ ከጎኑ ሆነን አለን ለማለት ይገባናል። በማለትም ዘማሪዎቹ ይህን አስበው ይህን በማድረጋቸው እጅግ ልመሰገኑ ይገባል በማለትም ነው ይህን ያሰቡት። ሁሉም ከጀርባ ዕንቁ ግርማን በማመስገኑ ዙሪያ ዕንቁ ግርማ ጎን አለን ለማለት የቆሙት ዘማሪዎቹ ወንድሞቹ ቅዱሳን ወንድሞቹን ልመሰግኑ እንደሚገቡ ጭምርም ነው እየሰሩ ስራ። ምክንያቱም በህይወት እያለ ከጎኑ መሆናቸውም አንድ ትልቅ ነገር እንደሆነ ጭምርም ነው። ይህን የመሰለ ሰው በጣም በሚገርም ሁኔታ በርካቶች አላወቁትም ነበር እንቁ ግርማ ማን እንደሆነ። ምክንያቱም ስራዎቹ ምን ያህል አሻራ እንዳሳረፈ የሱ ዋጋ ምን ያህል እንደሆነ ጭምር በርካቶች አልተረዱም። ከዘማሪዎቹ ጀርባ በመሆን ትላልቅ አገልግሎቶችን ሲያገለግል የነበረው እንቁ ግርማ እንደሆነ ጭምርም ነው። የወጡት መረጃዎችን በማስመልከት ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪነኝ ከሚኪታ ቦርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሳብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ይህንን ቪዲዮ ላይክ ሸርና ና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ለአጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።